በመጀመሪያ ኢንሻ አላህ ካልሰማች ማለት ነው ጥያቄ ለመጠየቅ ስለፈቀዳችሁ ልኝ ጀዛከላህ። ብዙ ጊዜ አሊይ ረዲየላሁ አንሁ ተናግሯል ተብሎ ካን አላሁ ወላ መካን ወሁወ ልአን አላማ አለይ ካን ብሏል አሊይ ይባላል እና ይህን ደግሞ አቡ መንሱር አልባቅዳዲ አልፈርቁ በይን አልፊረቅ ላይ ገልጸውታል ይባላል። ይህ ነገር ሰነድ አለው መረጃ አለው ወይንስ የለውም? ይቺ ነገር መልስ ፈልጌ ነው። ሰነድ ካለው ሰነዱ ይነገረኝ። ለመጠየቅ ያለው አሊ ከላለ ደግሞ ሃላስ ለመውረድ ያህለው ቀጥ መልሱ እስኪችን ነገር ለምናነሳት አሁን እዚህ መውዱ አይደለም። አሁን እያወራን ያለው ስለምን ስለተወሱል ነው ዲስከስ እያደረግን ያለ ነው ስለተወሱል ነው አሁን ላይ። ስለዚህ ስለ ኢማሙ አሊ ንግግር እያወራን አይደለም፣ እና ያለ ርዕሱ ነው ያነሳኸው አሁን በዚህ ጉዳይም እያወራን አይደለም። ከርዕሱ ጋር የሚገ- ጥያቄ ካለ ችግር የለም። ያው ጥያቄ ስለሆነ ወይ አለው ወይ የለውም። ኪታቡን መንገድ ነው ቀላሉ ይሄ አጭር ጥያቄ ነው፣ አጭር መልስ። ወደ መልሱ እንሄዳለን። ያው ከእናንተ ቤት ስታወሩ ስለ መሳሙቻቸው አሁን በኢክራም ነው እያወራን ያለ ነው። በአንተ ቤት አሁን ብንመጣ እኔ ችግር የለም እኔ ርዕስ ለማስቀየር ከሆነ እኛን ማማርበት ታች ወደ ማዳመት ትችላለህ። አይደለም አይደለም፣ አንዴ ሀሳብ ልስጥ እኔ። እሺ፣ ኦኬ ትምህርት ላይ ችግር የለም። ይህ የአሊይ ንግግር ብዙ ጊዜ ይወራልና መረጃ ካለው መረጃውን ንገሩ። አጭር ጥያቄ ነው፣ ወይ ያለው ወይ የለውም። አንድ ቃል እኮ ነው እኮ። እሺ፣ ችግር የለም ተናገርኝ። አላወራም ቀጥ አሁን አላሁ መውጁዱን ቢላ መካን የሚለው ቃል ነው። እንትን ያደረገ ወይስ አለ አለመውታ መሆኑን ነው። ግራ የገባህ አብዱዬ፣ የራስህ ትምህርት ላይ አብዱዬ አብዱዬ ላስረዳህ። የራስህ ትምህርት ላይ ከፈለግ ቪዲዮን የራስህን ቪዲዮ እከፍትልሃለሁ። የራስህ ቪዲዮ ላይ አንተ የምታስተምረው ትምህርት ላይ ምን ብለህ እያስተማርክ ነው ከአለማት ተላቆ ብለህ እያስተማርክ ነው ይሄ ሌላ ረስ ነው አብዱዬ ይኸውልህ ሀቢቢ ይሄ ሌላ ረስ ነው ግን የእኔ ጥያቄ አልይ ንግግር ላይ ነው አልይ ንግግር ተናግሮታል ወይ ነው ከተናገረው መረጃውን ንገሩኝ ሰነዱን ንገሩኝ ነው አንድ አጭር ጥያቄ ነው ወይ በቃ እስኪ መረጃውን አንዴ የአልይ ንግግር ካንአላህ ወላ መካን ወሁ ወላአን አላማ አለይ ካን ያለው አልይ የቱ ጋር ነው መረጃውን ንገሩኝና ገብቼ ልየው ቆይ አብዱዬ አቡ ፋሩቅ ይመልሱልኝ አይሻልም አቡ ፋሩቅ ይመልሱልኝ ወይ? የዲኑ ወታደር አለ ይ ሀቢቢ እኔ ወላ እኔ ቤት የፈለገ ሰው መጥቶ የፈለገውን ጥያቄ ጠይቃል። የፈለገ ሰው መጥቶ የፈለገውን ጥያቄ ጠይቃል። ቤት እኔ በቃ ጠይቅ። አንተ መተ ስለማታቅ የመጡ ሰዎችን ጠይቅ አሁን ይ አሁን እሺ፣ አይደለም ጥያቄ መጠየቅ መበጥበጥ ነው እንዴ? እዚህ ኪታብ ላይ አለ ይኸው፣ ገብተህ ማለት እኮ ነው። አጭር ነገር እኮ የጠየኩት እ አንዴ አቡ ፋሩቅ ይመልሱልኝ። ጠይብ፣ አቡ ፋሩቅ ይመልሱልኝ አንዴ

እኔ ለፈቷ አልነበር አድምጠኛ፣ አድምጠኛ ፈቷና አቂዳ ረስ ይለያየ። ቆይ ቆይ ቆይ የዲኖ ተደ አሁን የሁሉ ሽሽት ለምንድን ነው? ኦኬ፣ ይሄ ሁሉ ሽሽት ግን ለምንድን ነው? ይሄ ሁሉ ሽሽት ለምንድን ነው? አጭር ቃል ከሆነ አይደል እንዴ የዓሊይ ንግግር የዓሊይ ንግግር፣ ቆይ የዓሊይ ንግግር አለ ተብሎ ይወራል። መረጃ አለ ወይንስ የለውም ነው እኮ ነው ነው በዛው ዙሪያ ነው። አቂዳ ነው ምንም ችግር የለም። አቂዳ ነው፣ አቂዳ ነው። ጠይብ አሁን መልስልኝ። ጠይብ አንተ መልስልኝ። እሺ ባረከላሁ ፊክ አልይ ንግር ካነላህ ወላ መካን ያለው መረጃ አለው ወይንስ ሰነድ የለውም? ይህን ብቻ መልስልኝ። ወይ አለው በለኝ፣ ወይ የለውም በለኝ። አይ ሼኾቻችሁም ያወሩታል እኮ ለዛ ነው። ሼኾቻችሁም ያወሩታል፣ ኡስታዝም ያወሩታል። ብዙ ሰው ስለሚያወራው አለ ወይንስ የለም ነው? አቡ ፋሩቅም አንስተውታል ከዚህ በፊት። ሊማዛ ሊማዛ ለምን አቡ ሰላም ለአ ለምን ለምን ታስወርዱኛላችሁ? ለአ ለምን ታስወርዱኛላችሁ? እንደ መረጃ ካላችሁ ነገሩኝ። አቂዳ ረስ ነው አቂዳ ነው እዛው ነው፣ ምንም አይደለም። ፍቂህና አቂዳ ይለያያል፣ ፍቂህና አቂዳ ረስ ይለያያል። እኔ አቂዳን የጠየኩት አድምጠኝ እሺ፣ አሁን ጨርስ፣ ሀሳብህን ጨርስና እኔን ታደምጠኛለህ። ጨርስ። አንድ ነገ ላውራ። አሁን ሙራድ ሙናዞራ የምትፈልግ ከሆነ ነገ ከኔ ጋር በአያት ልስቲዋ ላይ ከኔ ጋር መወያየት እንችላለን። አንተ ብቻ ነው አንተ ብቻችንን ማለት ነው ይህን ጥያቄ ይመልስልኝና፣ እኔ ወላሂ ከአንተ ጋር ወያያለሁ። ይህን ብቻ ጥያቄ መልስልኝ። አሊይ ረዲየላሁ ንን መካን ሆላአ አላማ ለ ን ብለል በሰነድ አለ ይሄ ነገር። ቆይ ሀቢቢ ፐርሶናሊቶቹን፣ ፐርሶናሊቶች አታድርገኝ፣ ፐርሶናሊቶች አታድርገኝ፣ ፐርሶናሊቶች አታድርገኝ። አሁን ወደ ዒልሚ ዒልሚ የሆነ ውይይት ኢልምየሆነላላላላ ነላሙላቀ ኢልምዬ በሆነ መንገድ መልስልኝ። ኢልምዬ በሆነ መንገድ መልስልኝ። ሰነዱ አለ ወይንስ የለም? በቃ ጥያቄን የጠየቅኩት ኢልምዬ የሆነ መልስ ስጠኝ። ፐርሶናሊች አታድርገኝ። አሁንም ቢሆን ፐርሶናሊች እያደርኝ እስካሁን አላረኩም። ፐርሶናሊች አላረኩም እስካሁን አልሰደብኩም። እንዲነህ እንዲና ጥያቄ ነው የጠየኩህ። ዒልሚ እየሆነ መልስ ስጠኝ። በቃ ዒልሚ እየሆነ መልስ ስጠኝ። ዓልይ ረዲየላሁ አንሁ ላ ወላመካ ወወአ ላማ ለ እግር በሰነድ አለ ወይስ የለም? ጀዛካላሁ አቡ ፋሩቅ። እኔ ካንተ ጋር ብቻ በውራ ደስ ይለኛል። ካንተ ጋር ብቻ በውራ ዒልሚ እየሆነ ንግር ደስ ይለኛል። እኔ ማንኛውም ሰው ተራ ሰው ነኝ። ቆይ እኔ ተራ ሰው ነኝ። ጥያቄ ካለኝ ገብቼ መጠየቅ እችላለሁ፣ መብቴ ነው። እናንተም ገብታችሁ እንደምጠይቁኝ ሁላ ማለት ነው ስለዚህ ቀላል ጥያቄ